መቼም ጉድና ጅራት ወደኋላ ነው ይባላል። አባቶቻችን ሲተርቱ ጉድና ጅራት ወደኋላ ነው። አይገርማችሁም? አባቶቻችን እኮ እንዴት አይነት ብልህ፣ እንዴት አይነት አርቆ ሀሳቢ፣ እንዴት አይነት ነገሮችን እንደሚመዝኑ በጣም እኮ የሚገርም ነው የኢትዮጵያን አባቶቻችን እና አሁንም ጉድና ጅራት ወደኋላ ነው ያልኩበት ምክንያት በጣም ገርሞኝ ደንቆኝ እኮ ነው። ይሄን ሰውዬ ታዩታላችሁ፣ ይሄ ሰውዬ ታየ ቦጋለ የተባለ ይሄ ሰውዬ ወላዋይ አድርባይ፣ እዛም እዚያም የሚረግጥ ምሁር ነኝ የሚል እያያችሁት ነው አይደል? ይሄን ሰው እንዲህ ትዝ ይላችኋል። በአብይ አስደበደበኝ ብሎ አይኑ ደም ለብሶ ምን ብሎ ፎቶ ተነስቶ አሜሪካ መጥቶ አሜሪካ ሲመጣ በአምሳ ስቴቶቹ ውስጥ በሙሉ ኢትዮጵያዊ ሁሉ ብር አዋጡለት እየተባለ ብር አዋተን በበረዶ በፀሐይ እየተቀቀል መኪና ውስጥ ቁርስ እየበላን እ መኪና ውስጥ ራት እየበላን መኪና ውስጥ እየተኛን የሰበሰብነውን ገንዘብ ለእሱ ተደብድሟል። ለኢትዮጵያ ሲል ነው እንደዚህ የሆነው። ኢትዮጵያን ኢትዮጵያ ስላለ ነው ብለን ስንትና ስንት ሺህ ብር ተዋጣለት፣ ስንትና ስንት ሺህ ብር ተዋጣለት በየቦታው እንደዚህ አድርገን። ከዛም በኋላ አሳይለም ጠየቀ። አሳይለምን ተፈቀደለት። የሚገርማችሁ ነገር አሳይለም ሁሉ ተፈቀደለት። ለምን? በኢትዮጵያ አንተ በዶክተር አብይ ተደበደብኩኝ በእሱ መንግስት እንደዚህ እንደዚህ ኢትዮጵያ ኢትዮጵያ ስላልኩ ነው ብሎ ኢትዮጵያዊ በሙሉ ሆ ብሎ ደገፈው፣ አሳይለም ተቀበለ። አሁን ሶስት መቶ ስልሳ እንደዚህ አክሮባት በስማ የቻይና የቻይኒስት አክሮባት ሁኖ ተገልብጦ አብይን የአብይ የቅንጅት የብልጽግና ደጋፊ ፋኖን፣ ሸኔን እንደ ጠላት እንደ አሸባሪ አድርጎ ሲቆጥር ሳይ እንደው መሆነውን ያጣሁት። መሆነውን በእውነት ነው የምላችሁ በእውነት እና ይሄ ሰው እኮ እውነቴን እኮ ለአብይ እኮ አይጠቅመው ለአብይም እኮ አይጠቅምም። ይሄ ሰው ለአብይ ለዶክተር አብይ አይጠቅመው። ወላዋይ ነው። አድርባይ ነው። በአቋሙ የማይጸና ነው። ለአብይም አይጠቅመውም እኮ አይጠቅመውም። እንደዚህ አይነት ሰው ለማንም ለምንም አይጠቅምም። በአቋሙ የማይጸና በአቋሙ የማይጸና ሆዳም፣ አስመሳይ በምሁር ስም ገንዘብ የሰበሰበ የዲያስፖራውን ገንዘብ የሰበሰበ ዛሬ ተገለበጠና የእነ አብይ የብልጽግና ደጋፊ የአብይ ደጋፊ ሆኖ ፋኖን እንዳሸባሪ መሸኔን እንዳሸባሪ የሆነ ግን ሰራዊት እንዳሸባሪ እያደረገ ሲናገር እንዲህ ትንሽ እንኳን ህሌና የሚባል ሰው ኮ ህሌና የሚባል አለ። ህሌና የሚባል ያመዛዝናል። ትንሽ እንኳን ህሌና የሚባል ጠብታ የሌለበት በጣም የሚገርም አይገርማችሁም? እኔ አሁን እኮ ነው በቅርብ የምሰማው። እንዴት ሆነ? ያታየ ቦጋለ ያ ምስኪን ሰው ኢትዮጵያ ኢትዮጵያ እያለ ስል አረ እሱ እኮ እንደዚህ ነው ብሎ ገብቼ ሳይ በጣም በቃ ራሴን መቆጣጠር ነው ያቃተኝ። በእውነት ነው ምላችሁ። ለዚህ እኮ ነው አብይ ወንድ ነው የምለው። እንዴ አብይ በጣም አችሉትም አቤ በጣም አደገኛ ሰው ነው ያልኩት እኮ ለዚህ ነው። ምን አይነት ተሰጦ ወይም ምን አይነት አስማተኛ እንደሆነ አይታወቅም አብይ ተቃዋሚዎችን በሙሉ እንዴ የፓርቲ ተቃዋሚ ብትሏቸው አሁን እነ ብርሃኑ ነጋን እነ ማን ነው አብን ምናምን የተባሉትን በሙሉ በሱ ቁጥጥር ስር እኮ ነው ያደረጋቸው። ይሄ እነዚህ በቃ አሉ የተባሉትን ፕሮፌሰሮችን፣ ዶክተሮች በሏቸው ምን በሏቸው በአብ ቁጥጥር ስር ነው ያላቸው። ምን አይነት ጥበብ ወይም ምትሃት ወይም ምን እንደሆነ አናቅ ታየ ቦጋለ እንዲህ ተገልብጦ እንዲህ 360 ዲግሪ ተገልብጦ የብልጽግና ደጋፊ ሲሆን ሳየው በጣም የሚገርም የሚገርም የሚደንቅ ነው። ውድ ኢትዮጵያውያን ዛሬ ማን ነው የሚታመነው? እስቲ ንገሩኝ። ማነው የሚታመነው? ማን ነው ማን ነው የሚታመነው? ለዚህ እኮ ነው ዶክተር አብይ ያቃተው ፋኖ ብቻ ነው ያልኩት። ለዚህ ነው ፋኖን አልቻለውም። ፋኖ ይኸውን እያርበደበደው ነው። አራት ኪሎ ሊመጣ ነው ፋኖ። ሌላውን እኮ በቁጥጥር ስር ነው ያገባ በቁጥጥሩ ስር በሙሉ። አይገርማችሁም? እኔ ይሄ ታየ ቦጋለ ታየ ቦጋለ እንደዛ ተደበደብኩ፣ እንደዛ ኡ ኢትዮጵያ ኢትዮጵያ ስላል ኢትዮጵያ ኦሮሞ አማራ የለም ኢትዮጵያ ኢትዮጵያዊ ነው እያለ ኤርትራ ራሱ የኢትዮጵያ ናት እያለ ሲል የነበረ ያ ሁሉ ሰው ሆ ብሎ ተቀብሎት ደግፎት፣ ወይ ወይ ወይ ወይ ወይ ወይ! እኔ አሁን የብልጽግና ደጋፊ ወይም ያቤ ደጋፊ ስለሆን አይደለም የተናደርኩት በአቋሙ ባለመጽናቱ ህዝብን በማታለሉ የአሜሪካንን መንግስት በማታለሉ ነው የሚቆጨኝ የሚናደደው የምናደደው ለዚህ ነው። የአሜሪካንን መንግስት አታሏል። ተቋሚ ሳይሆን ተቋሚ ነኝ ብሎ ተደበደብኩ ብሎ ብሎ አሁን ተገልብጦ እንደዚህ ሲል የአሜሪካን መንግስት አታሏል። የህግ አዋቂዎች፣ ጠበቃዎች ዝም እንደማይሉ እርግጠኛ ነኝ ዝም እንደማይሉ እርገጠኛ ነኝ። መንግስትን ተቃውሞ ነው ያ ሁሉ በአምሳ እሴት ያለው ኢትዮጵያዊ ዲያስፖራ ሁሉ ኦሮሞ፣ አማራው፣ ትግሬ፣ ኤርትራ ያለውን ያለው ወሮሮ ስንት ሚሊየን ብር የተሰበሰበለት ተቃዋሚ ነኝ ብሎ አብይ እንደዚህ አስደበደበኝ ብሎ እንደዚህ ነው ብሎ አይደለም እንዴ አሳይለም ወዲያው እንዲቀበል አድርገው ትረርተውት ኢትዮጵያኖች የህግ ጠበቃዎች ረርተውት ዛሬ 360 ተገልብጦ የአብይ ደጋፊ የብልጽግና ደጋፊ ሲሆን፣ እነዚህ የህግ አዋቂዎች ዝም እንደማይሉት እርግጠኛ ነኝ። ምክንያቱም ህዝቡንም አሜሪካንንም መንግስት አታሏል። አታላይ ነው። የሚያታልል ሰው አጭበርባሪ ሰው ደግሞ ይቀጣል። እርግጠኛ ነኝ እንደሚቀጣ። አንድ ረድ ፐርሰንት እርግጠኛ ነኝ እርግጠኛ ነኝ። ዋጋ ይከፍላል። ለብልጽግና ለዶክተር አብይ ይሄ አይጠቅመውም። እርግጠኛ ምንም አይጠቅምም። ምንም ምንም አብይ እኮ ያመዛዝናል። ይሄ ለዛ ለአቋሙ ያልጸና ለእኔ መጥቶ ወደ እኔ ይምጣ እንጂ ለእኔም አቋም የለውም ለእኔም አይተኛም ብሎ ነገ ከነገ ወዲያ ጥሎኝ ነው የሚሄድ ብሎ አይቀበለውም። ግን ለፖለቲካው ሲል አስመጠው ነጌታቸውን እነጌታቸው ረዳ እነዚህ ምንድነው ነሳ ገናን፣ በጣም እኮ ነው። እኔ ተአምር ነው የሚሆንብኝ ተአምር ነው። እንዴት አድርጎ እየጠላለፈ እየጠለፉ ወደ ብልጽግና ወደ ዶክተር አብይ እንደሚወስዷቸው ለዚህ እኮ ነው አብይ ምስማርት ነው የምለው። የጻፈውን እየኖረ ነው የምለው። የጻፈውን እኮ እየተናገረ ነው። ይሄ እኮ ተንኮን እናንትን ባይኖርበት እኮ ጥሩ ነበር። ግን ተንኮል አል የተንኮል ነዋ። ተንኮል ነው። በቃ አብይን ያቃተው አብይን ሊያሸንፍ የቻለው ማን ነው? ፋኖ ነው። ይኸው ትናንት ከትናንትና ወዲያ ጀኔራሎችን ሰብስቦ ሾመ። እንደዚህ አለ ብርጋዴር ጀኔራል፣ ጀኔራል ብሎ ሾመ። አስጨበጨበ። ድግሱ ምን ሆነ? ይኸው ዛሬ ወሎ ነፃ እየወጣ ነው። ያ ሁሉ መሳሪያ ፋኖ እየተረከበው ነው። ይህን ደግሞ ውሸት ነው በሉ ውሸት ነው በሉ በሚዲያ እየታየ ነው እየቀረበ ነው። ዛሬ ነብስ ውጪ ነብስ ግቢ ሆኗል። ደሴ ያለው፣ ወልዲያ ያለው፣ አማራ ክርር ያለው የብልጽግና አሸሻጊ ሁሉ የሚገባበት የሚወጣበት ጠፍቶ መሄጃ ቅጡ ጠፍቶት እዚህ ደግሞ ሚሊሻ እና ልዩ ኃይል አትወጡም እኛን ለማን እሳት ውስጥ ጥላችሁ ነው ወይ እናንተ ልትወጡ ነው ወይ ብሎ ወድሮ ይዟል አላስወጣቸውም በቃ። ይሄ ነው እንግዲህ የመጨረሻው። ተመልከቱ፣ ይሄ ነው ጄኔራል የተባለው። ይሄ ነው የውሸት የሐሰት መረጃ። አማራን መለቃቀም ነው፣ አማራን በፋኖ መለቃቀም ነው። የቀረን ጉድጓድ ውስጥ ገብቷል። አሁን ወታደሩ ሊወጣ ነው። በቃ አበቃለት፣ አከትሟል። ወታደሩ ሌላ ግዳጅ ይወጣል። ለቀይ ባህር ለአሰብን ለመያዝ ሌላ ይወጣል። ይሄንን ልዩ ኃይልና ሚሊሻ ነው የሚቆጣጠረው የአማራን ክልል እየተባለ ሲደሰኮር የነበረው፣ ድስቁር ተመልከቱ። በሁለትና በሶስት ቀን ውስጥ የተማረከውን ሕዝብ ምንድን ነው ስልሳ ስንተኛ ሻለቃና አስራ ሁለተኛ ሻለቃ ነባር የነበሩ ተዋጊ የተባሉትን እነሱን በአንድ በሶስት ቀን ውስጥ ድምጥ ማጣቸውን ያጠፋው የተማረከውን ታንክ ምንድን መኪና አይታችኋል። የተማረከውን መሳሪያ አይታቸዋል። ሞርተር፣ ዲሽቃ፣ መትረየስ እንትንማ፣ ይሄ ክላሽ ጥቁር ክላሽ ምናምን የሚባለው አብይ የሚመካበት እሱንማ፣ ከቁጥርም አይገባም አይቆጠርም። እሱ አሁን ቁጥሩ ወደን ነው ወደ ሞርተር፣ ወደ ዲሽቃ፣ ወደ ስናይፐር ምናምን ወደ እነዛ ነው ቁጥሩ። ይሄን ያህል የሚባለ ክላሽ በቃ ተራ ሆኗል። ጥቁር ክላሽ ተራ ሆኗል። እንደ ገፍ ነው ተከምሮ፣ እንደ እንጨት፣ እንደ ደመራ ያያችሁት? ወታደሩን አይታችኋል። ምርኮኛ ነኝ እያለ እጁን ሰቅሎ ሲመጣ ይሄን ያህል የወረደ የወረደ። በነገራችን ላይ አንድ ነገር ልንገራችሁ፣ ወታደሩ በዚህ መልክ ስለተማረከ ወታደሩ የኢትዮጵያ ወታደር ተሸንፎ ነው እንዳትሉ ወይም ማቅቶት ነው እንዳትሉ የኢትዮጵያ ወታደር እኔ ወታደር ስለሆንኩኝ አውቀዋለሁ። ወታደር ስለሆንኩ ስነ ልቦናዊ ወታደርን አውቀዋለሁ። ግን የወታደሩ በዚህ ልክ በዚህ መጠን እጁን የሚሰጠው ለማን ነው? ወንድሜን አልገልም፣ የትኛው ጠላት መጥቶ ነው እርስ በርስ ሊያጋድሉን ነው በሚል ስነ ልቦናዊ አስተሳሰብ በወንድሜ ላይ አልተኩስም እያለ ጭንቅ እየሆነበት እጁን ሰጥ እንጂ መዋጋት አቅቶታ አይምስላችሁ። የኢትዮጵያ ወታደር ኢትዮጵያውያን በአጠቃላይ ሲወለዱ ጀምሮ ወታደር ናቸው፣ ወታደር ናቸው። ስለ ሀገራቸው ስለ ጀግንነት ከእናታቸው ጡት ጋር እየጠባ ነው ያደግ ነው ስለ ኢትዮጵያ ስለ ኢትዮጵያ አንድነት ስለ ኢትዮጵያ ጀግንነት ከእናቶቻችን ጡት ጋር እየሰማን እየጠባን ያደግ ነው። ስለዚህ የኢትዮጵያ ሰለጠነም አልሰለጠነም ጀግና ነው። የኢትዮጵያ ወታደር እንደዚህ እንደዚህ እንደማገዶ አትበሉ፣ አትበሉ። ወታደሩ እርስ በርስ አልጋደልም ብሎ እርስ በርስ አልፋጅም ብሎ ወንድሜን አልገልም ብሎ እጁን ሰጠ እንጂ ተሸንፎ አይምሰላችሁ። ተሸንፎ አይደለም። እስካሁን ድረስም መንገድ ነው የሚፈልገው እጁን ለመስጠት ለፋኖ ለወገኖቹ እጁን ለመስጠት ላለመግደል መንገድ ነው እየፈለገ የነበረው። መንገዱ ደግሞ እንደዚህ ፋኖ ጠንክሮ ሆ ብሎ ሲወጣ ሆ ብሎ እጁን ይሰጣል እንጂ ወታደር የኢትዮጵያ ወታደር ላሽቆ ፈርቶ አይደለም። መዋጋት አክቶት አይደለም። አይታቸዋል። ሱማሌን እንዴት እንዳርበደበን የውጭ ጠላት የውጭ ጠላት ሲመጣ ምን ያህል እንኳን ወንዱ ይቅርና ሴቷ ጀግና ናት። ውጋዴ ላይ ሶስት ወር ሙሉ ተከበን ወገን ሳይደርስልን ዋርደር ላይ ሶስተኛ ብርጌድ ፓራ ኮማንዶ ያውቃል። የሜንስቤት ሰራተኞች ሳይቀሩ ነው ክላሽ ይዘው ሲዋጉ የነበሩ ሁለት ሺህ አምስት መቶ ወታደር አስራ ሁለት ሺህ መካናይዝድ ጦር የሱማሌ ሶስት ወር ሙሉ ተዋክተን ያሸነፍነው በአባቶቻችን ወኔና ባለን ጥንካሬ እንጂ በመብዛትና በማነስ አይደለም። ስለዚህ የኢትዮጵያ ወታደር ጀግና ነው። ስለዚህ ወታደሩን እንደዚህ ነው እንደዚህ ነው አትበሉ፣ አትበሉ። ስለ ወታደሩ እንደዚህ ነው ይሄ እንዳሸን ምናምን ፈላ ተማረክ አትበሉ። ምክንያት አለ። የተማረከበት እጁን የሰጠበት ምክንያት አለ፣ ለወንድሞቹ ወንድሜን አልገልም ብሎ ነው የእርስ በርስ ጦርነት ስለሆነ ነው እንጂ የውጭማ ጠላትን አሳይተናል እኮ አለም መስክሯል እኮ የውጭ ጠላት እንዴት አድርገን ዳር በደበር ነው እንዴት አድርገን እንደ ላም እንደ ነዳ ነው ታሪክ ይፈርዳል ታሪክ ይመሰክራል ስለዚህ በወታደሮች ላይ አፋችሁን አትክፈቱ ምናልባት እነዚህ ሆዳም ጄኔራሎች አሉ አሉ ጄኔራሎች፣ ይሄ መሪ ምናምን የምትሏቸው ሆዳሞች አሉ። ፎቅ የሰሩ ስንትና ስንት ባለ ሚሊዮነር የሆኑ አሉ። እነሱ እዚህ ቁጭ ብለው እዛ ለማስገደል ነው። ጦሩ ደግሞ ይሄ እናውቋላ አወቀ። እነሱ ውስኪ ይራጫሉ፣ ጮማ ይቆርጣሉ። ወታደሩ ግን እርስ በርስ እያጋደሉ ኮቸሮ አድሮበታል። ስለዚህ መንገድ ነው የሚፈልገው። ኮቸሮ አድሮበት ጫማው ከእግሩ ሳይወልቅ እንዴት ሆኖ ይዋጋ? ወንድሙን እንዴት ይግደለው? ስለዚህ ወንድሜን አልገልም ገልም ብሎ ነው እጁን እየሰጠ ያለው። አሁንም እጁን ይሰጣል። ታያላችሁ። ቀዳዳ ነው የሚፈልገው ቀዳዳ ነው። ወያኔ ሲገባ ታስታውሳላችሁ፣ ታስታውሳላችሁ። ጦሩ መዋጋ ታቅቶት ይመስላችኋል? ያን እንደዛ ብትን ብሎ ሄደው። አንደኛ ሞራሉ ወድቋል። ሁለተኛ ነገር ደግሞ የውስጥ ጠላት ነው የእርስ በርስ ውጊያ ነው። ስለዚህ ለምን እጁን ሰጠ። ስለዚህ በወታደሩ ላይ አፋችሁ እንዳትከፍቱ። ወታደር የኢትዮጵያ ወታደር ተሸንፎ አያውቅም። ለማንም አይሸነፍም፣ ለየትኛውም ጠላት አይሸነፍም። ጠላትን ያርበደብዳል እንጂ በጠላት ፈርቶ ደረቱን እንትን እንኳን ጀርባውን አይሰጥም። ግንባሩን ነው ሲወድቅ እንኳን ግንባሩን ተመቶ ነው እንጂ ጀርባውን አይደለም። ይሄን ያህል ነው የኢትዮጵያ ወታደር ጀግና ወታደር ነው። ስለዚህ ስለ ወታደሩ እንዲሆነ እንዲሆነ አትበሉ። አይሆኑ መሪዎች ይዘውት የእርስ በእርስ ጦርነት ስለሆነበት ነው እንጂ ወታደሩ ወታደር ነው። ኢትዮጵያዊ ጀግና ለዚች ባንዲራ የሞተ የሚሞት የሚሞት። እስቲ እንይ፣ ዳር ድንበርን የሚጥስ ጠላት ይምጣ እንይ እንይ። የዛን ጊዜ ሲሸሽ ሲሮጥ ጀርባውን ሲመታ ካየ እውነትም ፈሪ ነው ትላለህ። ስለዚህ በዚህ በእርስ በርስ ጦርነት ወታደሩ እጁን እንዳይሰጥ ስለወታደሩ አፋችሁን እየከፈታችሁ አፋችሁን አትልቀቁ አትክፈቱ በዚህ በወታደር ላይ ወታደሩ ጀግና ነው ስለዚህ ታየ ማነው ታየ ቦጋለ እንደ ታየ ቦጋለ አይነት ሰው ነው ኢትዮጵያዊ ያልሆነ ይሄ ታየ ቦጋለ ኢትዮጵያዊ መሰላችሁ አይደለም እኮ በዚህ አለ በዚህ አለ ምን ምን ምን አለ። አሁን ደግሞ ሄዶ እኔ ኦሮሞ ነኝ አማራም ነኝ ኦሮሞም ነኝ ግን ኦሮሞን መረጥኳል። ኤው ተመልከቱ፣ ብሔርን ከብሔር እንዴት ማጣላት እንደሚችልበት ለማጣላት እንዴት በምን አይነት መንገድ እየሄድ እንዳለ እኔ ኦሮሞም አማራ ነኝ አለ ግን ኦሮሞን መርጫ አለው። ኦሮሞ እንደዚህ ነው እንደዚህ ነው እንደዚህ ነው እያለ እ አማራና ኦሮሞን ትግራይና ኦሮሞን የአፋሩና ኦሮሞን ሶማሌና ኦሮሞን አንድ ሊያባላ ሊያጣላ እርስ በርስ ሊያዘጋጅ ሊያጨፋጭፍ የተዘጋጀ ሰው ነው። የተዘጋጀ ስሙት፣ ስሙት፣ የተዘጋጀ ሰው ብሔርን ከብሔር ሊያጋጭ ሊያጣላ ሊያፋጅ በቃ እርስ በርስ ሊያባላ እኔ ኦሮሞ ኦሮሞ እንደዚህ ሁኖ ኦሮሞ እንዲህ ሁኖ ትናንትና ከትናንትና ወዲያ ምን ሲል ነበር? የሚገርማችሁ ትናንትና ከትናንትና ወዲያ ምን እያለ ነበር? ዛሬ ደግሞ ኦሮሞ እንደዚህ ነው፣ ኦሮሞ ሁኖ ኦሮሞ ስለሆነ ዘሩን ለማጥፋት የኦሮሞን እንዲህ ለማድረግ ምናምን እያለ ቅስቀሳ። ግን የኦሮሞ ህዝብ ነቅቷላ፣ ነቅቷል፣ ኦሮሞ ነቅቷል። የኦሮሞ የመታለል ዘመን አበቃ፣ አበቃ። አሁን ኦሮሞ፣ አማራ፣ ትግራይ ምናምን ይሄ አፋር፣ ሶማሊያ የሚባል የለም። ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ነው። ታየ ቦጋለ አንተ ወላዋይ ነህ፣ አንተ አድርባይ ነህ። አንተ ምንድን ነው? ውሻ በበላበት ይጮሃል እንደሚባል እንደዛ ነህ። ዛሬ የአብ ደጋፊ ነህ፣ የቅንጅት የብልፅግና እንደዚህ ነው እንደዚህ ነው ትላለህ። ነገ ከነገ ወዲያ ደግሞ ዩልሲ ፋኖ እንደዚህ ነው፣ ጀግና ነው እንደዚህ ነው ኤርትራ፣ ትግራይ እንደዚህ ነው ትላለህ። አቋም የለህማ። ይሄ የተሸከምከው ምሁር ነኝ ያልከው ጭንቅላት ባዶ ነው። ባዶ ባዶ ጭንቅላት ምሁር፣ የምሁር ስም የያዘ ጭንቅላቱ ባዶ የሆነ ሰው የሚገርማችሁ ነገር የዲያስፖራውን እኮ እንዴት ስነ ልቦና እንዴት የኢትዮጵያን እኮ ልብ እንዴት አድርጎ እንደወሰደና ምን ያህል ገንዘብ እንደሰበሰበ ብታውቁ ቁኡ ነው የምትሉ እኛ ሁሉ እያሰባበ እዚህ በዚህ ወጥቶ እንደ ተደብድቦ ለኢትዮጵያዊ ስላለያል በአብይ ላይ ስንል እንደዚህ አድርገን ዛሬ ተገልብጦ ይህንን ያበላውን ዲያስፖራ በበረዶ በፀሐይ በንዳድ እየተቃጠለ ያመጣውን የሰው ፊት እየገረፈው ያለቃ ፊት እየገረፈው የሰበሰበውን ገንዘብ ለሱ ብሎ ኢትዮጵያዊ ነው ብሎ ሰጥቶ ዛሬ 360 ድግሪ ተገልብጦ አብይ ብልጽግና እንደዚህ ማለቱ አይገርማችሁም? እኔ እኔ እኮ የሚገርመኝ አብይ ስላለ አይደለም፣ አብይን ስለደገፈም አይደለም። ቅንጅትን ማነው ብልጽግናንም ስለደገፈ አይደለም እሱ መብቱ ነው፣ ይደግፍ መደገፍ ይችላል። ግን ወላዋይነቱ ወላዋይነቱ አደርባይነቱ፣ ውይ ውይ! አንድ ኢትዮጵያዊ እንደዚህ ያደርጋል? እንደዚህ ያደርጋል? ከፋም ለማም በአቋሙ ይጸናል እንጂ እንዲህና እንደዚህ አይልም፣ አይወላውልም። ይሄ ወላዋይ ነው፣ ወላዋይ ነው። ስለዚህ ታዬ ቦጋለን እንፋረደዋለን፣ እንፋረደዋለን። ግን በገንዘባችንም በልቷል፣ አታሎናል። ዲያስፖራውን በሙሉ አታሏል። የካናዳን ዲያስፖራ አታሏል። የአሜሪካንን ዲያስፖራ አታሏል። በኢሮፕ ያሉትን ሁሉ ዲያስፖራ አታሏል። እንደገና ደግሞ የአሜሪካንን መንግስትም አታሏል። የአሜሪካንን መንግስት ሀያሉን መንግስት አታሏል፣ አታሏል። እንዲህ ተደበደብክ ተቋሚ ነኝ ኦኦ ምናም ብሎ አሳይለም ጠይቆ ወረቀት አግኝቷል፣ በማታለል በማጭበርበር ይህን ደግሞ ህግ የሚያውቁት ኢትዮጵያኖች እንደረዱት ሁሉ ዛሬ ደግሞ በዚህ በማታለሉ እንዲ በመገልበጡ ዋጋ ይከፍላል። እርግጠኛ ነኝ ዝም አይሉ። ምክንያቱም ይሄ አጭበርባሪ ነው። ለአሜሪካ መንግስትም አይጠቅምማ እንደዚህ አይነት ሰው እኮ አይጠቅምም። አሜሪካ ውስጥ ውሸት፣ አሜሪካ ውስጥ ቅጥፈት አሜሪካ ውስጥ ሌብነት ካለ ለአሜሪካ መንግስትም ስለማይጠቅም ወዲያውኑ ነው እንትን የሚሉበት። በጣም ስሬስ ናቸው የአሜሪካ መንግስት። ስለዚህ ህግ አዋቂዎች፣ የአሜሪካንን ህግ የምታውቁት ታየ አሳይለም ጠይቆ እንዳስገኛችሁለት ሁሉ ዛሬ ደግሞ አጭበርባሪነቱን አጋልጣችሁ ዲያስፖራውን ምን ያህል እንዳታለለ የአሜሪካንን መንግስት እንዴት አድርጎ እንዳታለለ በህግ ፊት አቁማችሁ ዋጋ መክፈል አለበት። ዶክተር አብይም አይጠቅመውም። ለዶክተር አብይ አይጠቅመውም፣ አይጠቅመውም፣ እመኑኝ አይጠቅመውም። ምን ልበላችሁ፣ በአቋሙ የማይጸማ ሰው እንዴ ዶክተር አብይ እኮ ስልጣኑ ስለሆነ ዶክተር አብይ መሪ ስለሆነ እሱ በሚመቸው ሁኔታ ሁሉንም ማስገዛት ማድረግ ይችላል። ለራሱ ለእንትኑ ለስልጣኑ፣ ለወንበሩ ሲል ማድረግ ይችላል። ለዚህ እኮ ነው አብይን የመሰለ መሪ ወደፊትም አይመጣም ወደኋላም የለም ያልኳችሁ። በጣም ስማርት የሆነ በጣም አደገኛ የሆነ ጠላቱን እንዴት አድርጎ እንደሚበቀል በሱ ላይ የተነሱትን እንዴት አድርጎ እግሩ እጅ ስር እንደሚያስገባቸው ማንም ይመሰክራል። ማንም እነ ብርሃኑ ነጋን ያንበረከከ እነ ማን ነው ማንሞላ የምትሉትን የአብንን እነሱ እነሱን ያንበረከከ ጀግና እኮ ነው። አብይን ያቃተው ማነው? ፋኖ ብዙ ጣረ፣ ብዙ ደከመ ፋኖ ሆነ። ፋኖን ግን አልቻለውም። ይኸው ፋኖ ደጁ ደርሷል ረዱ ደርሷል። ስለዚህ ይሄ ሰውዬ በህግ መቀጣት አለበት። አጭበርባሪ ነው፣ ሌባ ነው ታየ ቦጋለ። በጣም ስለተናደርኩ ነው ምናልባት ነገሮችን አሰካክቼ ካልተናገርኩኝ እንዲህና እንደዚህ ካልኩኝ ይቅርታ ጠይቃለሁኝ። ኃይለ ቃል ተናግሬም ከሆነ ይቅርታ ይደረግልኝ። ምክንያቱም በጣም በጣም አጭበርባሪ ሰው ስለሆነ በጣም ነው የተናደርኩ። በጣም በጣም ነው የተናደርኩት። እውነቴን ነው የምላችሁ። በጣም አጭበርባሪ ነዋ። የተናደርከው የተናደርከ በአብይን ስለደገፈ ነው ወይም ብልጽግና ስለሆነ ነው እንዳትሉኝ፣ እንደዛ አይደለም። ይህ መብቱ ነው መብቱ ነው እኔም ብልጽግና አብይንም ስደግፈው ብዙ ነገር ሳደርግ የነበረ ሰው ነኝ። ግን በአንዳንድ ነገሮች ሁኔታው እንትን ባለማለቱ አሁን ገሸሽ እያልኩ መጥቻለሁ ያ ዋጭ በርባሪነቱ፣ ባታላይነቱ፣ ሙሁር ነኝ በማለቱ ኤርትራ እንደዚህ ኤርትራ የምትባል ሀገር አልነበረችም፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ በዚህ አመተ ምህረት እንደተመሰረተች ትንሽ እውነት ይዝና፣ ያችን እንትን እያለ ሲል የነበረ ሰው ወይ ነዶ፣ ወይ ነዶ፣ ወይ መቃጠል፣ ወይ መቃጠል እንዲያርጎ ደብድቦት አይኑን አሳብጦ፣ ምናልባት አይዶ ነው፣ ምናልባት ለታክቲክም ሊሆን ይችላል። አናቅ እንዲያ ብሎ ሲንገሸገሽ የነበረ ምበለው አጣው ምናምን ሲል የነበረ ሰው ዛሬ ተመልሶ እንደዛ የደበደበውን እ? እግሩ ስር ወርቆ እንደዚህ ነው። እንትን እኮ ፋኖ እኮ አድ እንትን ነው ምንድን ነው አሸባሪ ነው። ሸኔ እኮ አሸባሪ ነው። ኦሮሞ እንትን ለማለት ኦሮሞን ለማጥፋት ኦሮሞ ይሄን ያህል ሚሊዮን ሚሊየን ነበር። አሁን ወደ ሁለት ሺ እናስገባዋለን አለ አንዱ የአማራ ምሁር። አንዱ እንደዚህ እያለ ምናምን ሲቀጣጥር ውይ ውይ እንዲህ ምን አይነት ጉድጓድ ምን አይነት እንደው ሰው ኢትዮጵያዊ ፊት ትቀር ቢሆን የትኛው ኦሮሞ ፊት ትቀር ቢሆን አሁን ኦሮሞ እንደዚህ ስላልክ የሚደግፍ ይመስልሃል እንዴ ስላልክ ኦሮሞ የሚደግፍ ይመስልሃል ሆይ የኦሮሞ ህዝብ ነቅቷል? የአማራ ህዝብ ነቅቷል? የአፋል ህዝብ ነቅቷል ነቅቷል በሙሉ ነቅቷል የእርስ በርስ ጦርነት እንደማያዋጣው አውቋል እርስ በርስ ኦሮሞ አማራ ማለት እንደማያዋጣው አውቋል። የኢትዮጵያ ህዝብ አውቋል፣ ከዳር እስከ ዳር እመኑኝ አውቋል። አንድነት እንደሚያዋጣው አውቋል። ሁሉም ተበዳይ ነው። ሁሉም ያለፈለት የለም፣ ከፖለቲከኞች ውጭ፣ ከሆዳም ጄኔራሎች፣ ከሆዳም ሚኒስትሮች ውጭ ያለፈለት የለም። ሁሉም አማራም በሉት ኦሮሞም በሉት ትግራይ በሉት ምንድን ነው ይሄ? አፋር፣ ሶማሌ ሁሉም አንድ ላይ ነው እየሞተ እየተሰቃየ እየተንገላተ ያለ ሁሉም በሁሉም ያለ ነው። ስለዚህ ታየ ቦጋለ አሁን ወደ ኦሮሞ ሊገባ ኦሮሞ ኦሮሞ ማለት ጀመር። ውዱ ኢትዮጵያውያን ይሄ ሰው ቅጣት እንዲያገኝ ይሄ ሰው አጭበርባሪ ሌባ ስለሆነ በያለንበት ይህን ሰው ለህግ ማቅረብ እንዳለብን አደራላለሁ። በተለይ ህግ አዋቂዎች፣ ህግ አዋቂዎች ይህን ነገር ዝም እንዳትሉ አደራ እላለሁ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሸር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ለኢትዮጵያ ይሁን፣ ሰላም ለኢትዮጵያውያን ይሁን። ኢትዮጵያ አንድ ናት። አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ የሚባል የለም። ሁሉም ኢትዮጵያዊ አንድ ነው። አንድ ነው፣ በዘር በቋንቋ ቋንቋዊ ላይ አንድ ነው። አሜሪካ ውስጥ የዓለም ህዝብ በሰላም እየወጣ እየገባ እየኖረ ነው። ዋ ኢትዮጵያ አንዱ ነን። ባህላችን ኤርትራ ራሱ ባህላችን፣ ወጋችን አንዱ ነው። አንድ እኮ ነን ኤርትራም ኢትዮጵያም አንድ እንደምንሆን አትጠራጠሩ። እነ ታየ ቦጋለ ግን እኔ እኮ በዲሲ ከተማ በአሁን ባለበት የትኛው ሰውን እያየ እንደሚሄድ አላውቅም። ከቤት እርግጠኛ ከቤቱ አይወጣም፣ ወይም ከወጣ ተከናንቦ ሌላ ሰው ሁኖ ይሆናል እንጂ እንዲያው ያንን ህዝብ እንደዚህ ፊት ለፊት እያየ የሚወጣ አይመስለኝም፣ አይመስለኝም። አደርባይ ነው፣ ወላዋይ ነው። ከዚህ ነገር እግዚአብሔር ያውጣል፣ በእውነት ያውጣል። በአቋማችን እንጽና። ሊባኖስ ገዳሙ ላይ ሰብስክራይብ፣ ሸር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ። ለአጭበርባሪ ለሌባ መፍትሄው ምንድን ነው? ህግ አለ፣ ይቀጣል። እግዚአብሔርም ዝም አይልም። ሰላም ለኢትዮጵያ ይሁን። ደህና ሁኑ በ